ሁላ ነገር ካረካ በኋላ እንደምታዩት እንግዲህ አብርሽ በጥጋብ መወጣጠሩን ቀጥሎበታል። ሩታ ደግሞ እንግዲህ እንደምታዩት ያለችበትን ሁኔታ የሚከላከልላት፣ የሚጨነቅላት፣ የሚያስብላት ሰው አለ ማለት ነው። ሩታም እንግዲህ ሰላም ነኝ ተወኝ በቃ ያለችሁ ትገኛለች። አብርሽ ግን ማስመሰሉን አሁንም እንደቀጠለበት ይገኛል። እንግዲህ ይሄ ልጅ ማን ነው? ሁላችሁም እንግዲህ ይሄ ልጅ ለመጀመሪያው ጊዜ ነው ያያችሁት እና ሩታ እንግዲህ ቤተሰቧ እንደሆነ ነው እየተናገረች የምትገኘው። እሱ ብቻ ሳይሆን ሌሎችም እንዳሉ ነው የተናገረችውና ሩታ የእውነት ይሄ ልጅ ቤተሰቧ ነው ወይስ ማን ነው? ስለዚህ ልጅ በደንብ የምናወራ ይሆናል። አብርሽም ደግሞ እንግዲህ ምንም ከጥፋቱ ሊማር አልቻልም። እንደውም የሆነ ነገር ሊናገር ሲል ጥፋቱን የሚያባብስ ነገር፣ ችግሩን የሚያባብስ እንጂ የሚፈታ ነገር አይናገርም ማለት ነው። አቤል ይሻላል። በነገራችን ላይ አቤል አነጋገር ስርዓቱ ራሱ በጣም ደስ የሚል የሚወደድ፣ በቃ የሚሰማ የሚደመጥ አይነት ነው እና አብረሽ ግን ቀልቀልቀል ከማለት ውጪ ምንም የሚያመጣው ነገር የለም። ያ የተናገረው ቃልም ሌሎችን ሰዎች ዙሮ አስቀይሞ ያነዛ ሰዎች እሱን እንዲታዘቡት፣ እሱን እንዲናደዱበት፣ እሱን ብዙ ነገር እንዲናገሩት፣ የሱን ማንነት በቃ እንዲፈትሹበት፣ እንዲያዩበት ነው የሚያደርገው። እና በአጭሩ እስኪ እንግዲህ አብርሽ ሩታን እንደወደደ እንዳፈቀረ ከእሷ መለየት እንደማይፈልግ ምናምን ነገር በጣም እየፈለጋት ምናምን ነው የሚገኘው። ሩታ ደግሞ ቆርጣለች፣ በቃ ጨክናለች፣ ወስናለች። እና የራሷ አቋም አላት በደንብ ነው የምደግፋት። አቋሟ ምንድን ነው የሚለውን በደንብ እናወራበታለን እና ብቻ ሆዷ ገፍቶዋል፣ ምናምን አይታችኋት ከሆነ በደንብ ሆዷውን ላውጠት ተብሏልና፣ ስላየዋት ደስ ብሎኛል። የሚከላከልላት ሰው ስላየው ደስ ብሎኛል። አልዋሻችሁም። ለምን ቤተሰብ ቢኖራት የሚያግዛት የሚደግፋት፣ ሁሌ ጠዋትም፣ ማታም ቀንም እህቴ የትደረሽ? የትገባሽ? እንዴት ሆንሽ? ምን አጋጠመሽ? የቀኑ ውሎሽ እንዴት ነው ብሎ ከባሏ ባሻገር ደግሞ የሚጠይቃት ዘመድ፣ እህት፣ ወንድም፣ ቤተሰብ በአጠቃላይ ቢኖር ኑሮ እንደዚህ አይጫወትባትም ነበረ። እና እኔም አሁን ላይ ሩታ ለአብርሽ ይቅርታ ታርግለት ብዬ በምንም ተአምር ልመክራት አልችልም በምንም ተአምር ምንም መሻሻይ የሌለው ልጅ ነው በቃ ባጭሩ ምንም ጭራሽ በጣም የገረመኝ ነገር ሰዎች በቃ ቪዲዮ እየላኩላት የማይሆን ነገር እየነገሯት በሰው በሰው በሰው ወሬ ነው እዚህ የደረሰችው ምናምን ብሎ ሲያወራ በጣም በቃ እምበዬን የመጣው እንዴት በዚህ ልክ መዋሸት አስፈለገ እንዴት በዚህ ልክ መካድ አስፈለገ እንዴት በዚህ ልክ ሚዲያ የሚያውቀውን እውነታ በቃ ሩታ እየዋሸች ነው ለምን ይላል? እውነቱን የማይናገር የእውነት እሱ እውነት ቢኖረው ልክ እንደ ሩታን ምሱን የምደግፈው ነበር። ግን እሱ እያጠፋ በዚህ ሰዓት፣ ሰው በሚያስፈልጋ ሰዓት የካዳት ሰው ነው። በነገራችን ላይ ማለት ነው እንደፈለግኩ ካልሆንኩኝ ክን በቃ ወጥቼ እንደፈለግኩ እንደ ሮተኛ ውሻ በቃ እዚህ ሄጄ ምናም ካልመጠው ብሎ እሱ ነው ሪ ብሎ ታሪክ የፈጠረው። እሷ ምን አደረገች? እናቴ ቤቱን አሳምራለት ቤቱን ከፍታ ቆንጆ እራት ሰርታ የሚያምር አለባበስ ለብሳ ቁጭ ላ የምትጠብቀው እኮ ሚስቱ ነበረች። ነገር እሱ ግን ውጭ ውጭ ነው የተፈለገው፣ ውጭ ውጭ ነው ያሰኘው። የድሮ ሚስቶቹ ነው ትዝ እያሉት የሚገኙት። ከአብርሽ ራስ ላይ ወረድ አለልም። በምንም ተአምር በዚሁ አቋሙ ከቀጠለ በዚሁ ሁኔታው ከቀጠለ በዚህ ንግግሩ ከቀጠለ አብርሽን ላለመውቀስ አልችልም። እወደዋለሁ፣ እግዚአብሔርን ነው የምላችሁ። እንደሱ በጣም የማበረታታው የምደግፈው ሰው ከሱ ብዙ ትምህርቶችን ተምሬያለሁ። በነገራችን ላይ ማለት ነው መጀመሪያ ጀምሮ ገና የተ ማንንም ሰው ሳያውቀው ገና ወደ ራሱ ቻናል ሳይመጣ በየተንቢ ዩቲዩብ ቻናል ሲገባ የው ነበር። ያኔ ጀምሮ ነው አብርሽን ማየው የነበረውና በደንብ እከታተለዋለሁ። ከሱ ብዙ ትምህርትን፣ ጥንካሬን በቃ ብርታትን ማንም ሰው ምንም ቢለው ወደ ኋላ ሳይል በቃ ጎበዝ ሆኖ ብዙ ሰዎች ስራ እድል የፈጠረ ልጅ ነውና ስኬቱ ለውጡ ከፍተው ደስ ይለኛል። ከሩታ ጋር ከመጣ በኋላ ለውጡ ከፍ ያለ ቢሆንም ከዛ በፊትም የነበረው ጥረት በጣም የሚደነቅ ነበር። በቲክታክ እከታተለው ነበረ። የቡታጅር አንዳንድ ዩቲበሮች እንዲሁም ደግሞ ከኤፍሬም ጋር ሆነው እና በአጭሩ የእሱን ክፉ ነገር በቃ ለመስማት አልፈልግም። ግን አሁን ያደረገው ነገር በጣም የወረደ ነገር ነው። አቤል እንኳን ጓደኛው እንኳን ካጠገቡ ሆኖ ይህ ንግግር ትክክል አይደለም ብሎ እየነገረው አይሰማም። አባቱ የራሱ አባት ልጄ በዚህ መልኩ አጥፍተሃል አጥፍቼ ከሆነ የሚቀርታ ሳይሆን ሙሉ በሙሉ ጥፋት አጥፍተሃል ስለዚህ ሂደ ይቅርታ ጠይቃት ነው እያለው የሚገኘው ግን እሱ ምንድን ነው ዛሬም በቃ ምን እንዳረኩም አላውቅም አለ ምን እንዳለ ታውቃላችሁ በቃ በዚህ ልክ ይቅርታ የሚያስብለኝ ነገር ምን እንደሆነ አላውቅም ግን ደግሞ እስኪ ሄጅ ይቅርታ አላደል እሷ ጥላው መሄዷን በጣም አንገብግቦታል። በቃ ቆጭቶታል። ለምን እኔ ቀድሚያት አልወጣውም ለምን ብሎ ማለት ነው። በቃ ውስጡን ከንክኖታል። የእውነት የሩታ ሁኔታዋ ምን ላይ ይሆን? ልጃችንስ በሳት ምን እያማረው ይሆን? ምን ሆኖ ይሆን? ምን አይነት ጤንነት ላይ ደህንነት ላይ ይገኝ ይሆን? ሩታስ ምን እያረገች ይሆን? ምን እየበላች ይሆን? ምን እየበጣጣች ይሆን የሚለው ነገር ምንም ጉዳዩም አይደለም። በቃ በተመልካች ዘንድ መጠላትን አይፈልግም። በተመልካች ዘንድ አንተ ውሸታም ለመባሉ አይፈልገውም። በአጭሩ ማለት ነው እየጣረ ያለው ለማን ነው? ለተመልካች ነው። በቃ ተመልካች ስሙን እንዳያጠፉበት፣ ተመልካች በቃ እንዳይቀየሙት፣ እንዳያዝኑበት በሱ ስለ እሱ መጥፎ መጥፎ ወሬ እንዳይወራ ነው እያደረገ የሚገኘው። ግን ደግሞ አብርሽ ኦልሬዲ ኮ የወጣው የወጣ ነገር ነው። በቃ ምንም የምትደብቀው የምትሸፍነው፣ የምትደልዘው፣ የምታስተካክለው ነገር የለም። በቃ በአጭሩ ንግግርህ ደስ አይልም። ሩታ ላይ ያደረስክባት ነገር ደስ አይልም። በዚህ ልክ ምን አጥፍቼ ነው በዚህ ልክ እንደዚህ ልደረግ የምችለው? በዚህ ልክ እንደዚህ የምታካብጁ ለራሱ ቀለል አድርጎ ማለት አንተ ላይ ግን ወይ ደግሞ ይሄ ነገር የራስ እህቶች ላይ ቢደርስ እርግጠኛውኝ የምነግርህ በጣም ብዙ ነገሮችን ታደርግ ነበር፣ ብዙ ውሳኔዎችን ትወስን ነበር። ግን እሷ ሰው የላትም ብለን ታውቃለህ ሲጀመር ደካማ ጎኗን በደንብ ስለምታውቅ ነው፣ እንዲህ እንደፈለግህ የሆን ክባት የእውነት ነው ብላችሁ የሚቆጣጠራት ወንድም ቢኖራት ማታም ጠዋትም የሆነ ሰዓት ላይ መጦ የሚጠይቃቸው በሳምንት ነው በወር አንዴ እንኳን መጦ የሚያያት ወንድም ቢኖራት የእውነት ነው ብላችሁ በዚህ ልክ አይወጣጠርም ነበር። ይኸው ክንፋን እንደተመታች ዶሮ ምልስን ያለው አይታችሁታላ። መብረር እንደማይችል አንገቱን ስብር ድፍት አድርጉ የመጣው ልጅ በጣም በቃ እንዳትመጣ ያን ሁሉ ነገር ካደረግካት በኋላ ምን ልሰራ ነው እዚህ የመጣው? ይቅርታ ለይቅርታ ነው የመጣው። ለይቅርታው ረፍዷል ብለሃለች። አሁንም እድል እየሰጠች ነው። ባይዘው ወይ ማለት ሩታ ተናግራለች። አንተ አሁን ጋሽዬ ስለ ጋጋ ገፋፋ ነው የመጣው። አላመነችበትም። የእውነቴ ነው። ጥፋትን ለአለማመን የምታደርጋቸው ነገሮች ደግሞ አንተን እየጎዱ እየሰበሩ ነው። ምት እርግጠኛው የምነግርህ ከሩታ ጋር ተለይተ ምትኖረው ህይወት በጣም ጋነን በለው። በቃ ሲኦልን ምድር ላይ ነው የምታየው። በጣም አስቸጋሪ ነው። በጥጥጥ አለንጋ ጋር ትገረፋለህ። ሩታ ስታደርግል የነበሩትን ነገሮች እያስታወስክ እቺ ሴት አሁን የምትመጣዋ ሴት ወይ ደግሞ ሌላ ህይወት ከጀምርክ ስታነጻጽረው ዜሮ ነው የሚገባ፣ ባዶ ነው የምትሆነው። አብርሽ እድሜ ልክ ነው ስትጸጸት የምትኖረውና ሩታ የሆነ ነገር እንኳን እንደ ብትሆን በጣም ከባድ ነገር ውስጥ ነው የምትገበውና አሁንም ጥፋትን ማመን አለበት። አሁንም ጊዜ አለ ነው እያልኩ የምገኘው እንደኔ እንወድሃለን እናከብራለን። የአብርሽና የሩታ መለየትን ያልፈልገውም እግዚአብሔርን ነው የምላችሁ። ማርያምን ብዬ ልንገራችሁ አብርሽና ሩታ አይለያዩም ብዬ ከማምናቸው ሰዎች አንዷ ነኝ። መለየት የለባቸውም ብዬ መቶ ፐርሰንት ማምን ማረጋገጥ ሰው ነኝና ግን አሁን ላይ እያደረገ ባለው ነገር በቃ ሩታ በደንብ አድርጋ ይሄ ልጅ መቅጣት አለባት። በቃ ይሄ ልጅ በደንብ ከጥፋቱ መማር አለበት። ይሄ ልጅ በደንብ መታሸት አለበት። ወደ ራሱ እስኪመለስ አእምሮ በትክክል እስኪያስብ ድረስ ሩታን ማጣት ሩታን ለአንድ ቀን ለሁለት ቀን ለሳምንት ለአንድ ወር ማጣት ማለት ከሩታ ተለይቶ የሚኖረውን ሕይወት ይየውና ከዛ ጥቅሙና ጉዳቱ ሲገባው ይውላችሁ ይቅርታ ማለት ብቻ አይደለም። ያጠፋው ጥፋት እስከ ሀስከፈ ይሄን ነገር ይሄን ነገር አርግ ያለው በዚህ መንገድ አስከፍቼሻለሁ፣ በዚህ ነገር አስቀይሜሻለሁ ብሎ ሙሉ በሙሉ መጥቶ መናገር አለበት፣ ግዴታ ማለት እንደዛ ካልሆነ እየሸፋፈንነት እያለፍን በቃ ይቅርታለሽ አይደል በቃ ኖርማል ነው እያልን የምንሄድ ከሆነ ስንት ሺ ጊዜ ነው ይቅርታ አደረገችለት? ነገ የምትጎዳ እሷ ናት። ነገ አብረው የምትኖር ሷናት። ነገ የምትዋሽ ሷናት። ነገ የምትካድ ሷናት። ነገ ቤት ውስጥ ቁጭ ብላ የምትቀር ሷናት። አይገርማችሁም? እሱ ውጭ ያሉትን ሴቶች ሲያሯሮጥ እሷ ቁጭ ብላ ልጅ አሳዳጊ ነው የሚያረጋት እግዚአብሔርን እና ይሄ ልጅ ስርዓቱን መያዝ አለበት። ልጅነቱ አልቋል፣ አልፏል። እስከሚፈልገው እስከ ጥግ ድረስ አብዶ አብዶ አብዶ ፍቅረኛ ቀያይሮ ቀያይሮ ቀያይሮ በቃ ህይወትን ከሃስ ከበያየ ሰው ነው ይብቀው፣ በቃ ልጅነቱ ይብቀው። አሁን አድጓል። ወደ ትዳሩ፣ ወደ ልጁ፣ ወደ ቤተሰብ መስርቶ ወደ መኖር በቃ የማሰብ አለበት ግዴታ። ይህን ነገር ነው ልናገር የምችለውና አብርሽ፣ አሁንም ወደ ራስ ተመለስ። አሁንም እድል እየተሰጠ ነው። እንግዲህ አቤል እንዳትናገር ቢባልም አቤል እንግዲህ ይዞት ሄዷል እዛ ጊቢ ግዲህ እንዳሄድ፣ ሩታ የት ነው ያለችው? ከማን ጋር ነው ያለችው? ዛሬ የመጣው ልጅስ ማን ነው? ከካሜራ ያልገቡ ግን ደግሞ ከጀርባ ያሉ ሌሎቹ ትልልቆች አሉ የተባሉትስ እነማን ናቸው ወደሚለው ደግሞ ሳልፍላችሁ፣ ሩታ ባጭሩ አብርሽን ማየት እንደማትፈልግ ነው የተናገረችው። ሜዳ ሂድ፣ በቃ አልፈልግም። ለምን አሁንም ጥፋትን እያመንካ አይደለም ነው እያለች ያለችው። በቃ ጥፋቱን ማመን አለባት። እሷን ለምን መሰላችሁ እኮ ይቅርታ ጠይቃት አልጠይቃት፣ ጥፋቱን አመነ አላመነ፣ እኮ በቃ ያለፈ ነገር ስለሆነ ምንም አይጠቅማትም። ግን ደግሞ እች ልጅ፣ ይሄ ልጅ ጥፋቱን እያመነ ማይሄድ ከሆነ ይሄን ጥፋቱን አምኖ ድጋሚ ይሄን ነገር ላላረገው ብሎ ቃል ካልገባ በደንብ እ በቃ ጥፋቱን ካልገባው ነገ ከነገ ወዲያ ለእሷ ስለሚያሰጋት ነው፣ ሌላ ምንም ትርጉም ኑሮት አይደለም። ይህንን ከግምት ውስጥ ማስገባት አለባችሁ። ሩታን የምትሳደቡ ሰዎች አላችሁ ተከትለው ሄዳ ምናም። ለነገሩ እውነታችሁን ነው። ተከትለው ስለሄደች ነው በዚህ ልክ እንዲህ እያንቋሻሻት ያለው። በዚህ ልክ ጥፋት የለኝም ብሎ በቃ ስንት ሚሊዮን ህዝብ በሚከታተልበት ሚዲያ ላይ ጥፋት የለብኝም ብሎ አፉን ሞልቶ አባቱ ፊት የተናገረው አባቱ እንኳን ውሸታም ነ ዋሽተሃል፣ በጣም ጥሩ ነገር አላደረክም እያለው እንኳን የካደው የእውነት ነው ምላችሁ። ይህኔ እሱ ከላይ ከታች ብሎ ለፍቶ ደክሞ ወጦ ወርዶ እሱ ያለቀሰችውን እምባ እሱን ለማግኘት ያለቀሰችውን እምባ አንቡቶ አግኝቷት ቢሆን ኑሮ በዚህ ልክ አይጨማለቅባትም ነበር። የእውነት ይቅርታ አድርጉልኝ ለቃላት አጠቃቀሜ ማለት፣ በዚህ ልክ አይንቃትም ነበር። በዚህ ልክ እንደፈለገ አይሆንም ነበር። በዚህ ልክ ትዳር ይዞ ሚስቱን ቤት ቁጭ አድርጎ የድሮ ኤክስ የመጣች የድሮ ፍቅረኛ የመጣች ብሎ አሸሸ ግዳሜ አይልም። በቃ ባጭሩ የሆነ መንገድ ለምን ጎዳና ለጎዳና ተያይዞ ምሳ መብላት ምን መብላት መገባበስ ምናምን አይመጣም ነበር። መተቃቀፍ መተሻሸት አይመጣም አይሆንም ነበር። በአጭሩ ግን አብርሻውንም እድል አለ ይቅርታ ጠይቃት ጽፋትን እመን፣ አንድ ላይ ሆኑ፣ ትዳራችሁን ኑሩ፣ ልጃችሁን በሰላም አሳድጉ። ሮታ በዚህ ሰዓት እንክብካቤ ያስፈልጋታል። ታቃለ ከቤተሰቦቿ ሁሉ የተቆራረጠች ልጅናት፣ ና እባክለ ማለት እወዳለውኝና ሌላኛው ደግሞ እንግዲህ ስለመጣው ልጅ እናውራና ባሏ ነው፣ አዲሱ ፍቅረኛዋ ነው እያሉ ያሉ ሰዎች አሉ። በዚህ ፍጥነት ሲጀመር አብርሽን የመርሳት አቅም ኑሯት በምንም ተአምር ሌላ ባል ወይ ደግሞ ሌላ ፍቅረኛ ልትይዝ አትችልም። ልጁ እንደኔ እንደኔ ስገምት ስለሱ ማንነት አላጣራውም፣ አጣረች የሚደርስበት ይሆናል። በአጭሩ ያው የሚወጣ ነገር ሚዲያ ላይ እንደዚህ የመጣ ሰው ያው ብዙም የሚወጡ ኢንፎርሜሽኖች ይኖራሉና፣ በአጭሩ ግን ይመስለኛል ተከራይታ ያለችበት ግቢ ነው። አጋጣሚ ሆኖ ዝም ብላ ቤት ፈለገች፣ ቤተሰቦቿ እንዳትሄድ ጨንቋታል በቃ፣ የሆነ ነገር ቢሉኝስ፣ እንዲህ ቢፈጠርስ፣ እንዲህ ቢልስ ብላ ከፍቷታል ስለዚህ፣ ያደረገችው ምርጫ ምንድን ነው? ብር አላት፣ ዩቲዩቧን ትሰራለች በደንብ የገቢ ምንጭ አላት። ቤት መከራ የትፈለገች ከተከራየችበት፣ ደግሞ ታሪኳን የሰሙ ሰዎች ወይ በሶሻል ሚዲያ ያቋታል ወይ የሆነ ነገር ብቻ አዘኑላት። እርጉዝም ስለሆነች የአዲስ አበባ ልጅ አራዳ አራዳ ነው። እግዚአብሔርን እምላችሁ በጣም በቃ ሰው የሚረዱ በተለይ ለሴት ልጅ ትልቅ ብር ያላቸው ልጆች ናቸው። በዚ አጋጣሚ የአዲስ አበባ ልጆች በጣም በጣም በጣም ሪስፔክት አለ ይለእናንተና ሩታን ለማገዝ ለመርዳት፣ እንደገና ደግሞ አብርሽ እያደረገ ያለውን ነገር አይተው ተናደው ሰው ጅልጅ እህታችን ብትሆንስ ብለው አስበው ሩታን ለመርዳት ያደረጉት ነገር እንጂ በዚህ ፍጥነት ፍቅረኛ ይዛ ምናምን ባል ይዛ ምናምን ነገር አይደለም። እና አብርሽ ደግሞ የነገር ይቆጭሻል ተይ እያላት ነው የሚገኘው። ምንም አታረግም ጥፋትን አምነህ ምትወዳት ምታፈቅራት ከሆነ ከልጅ ጋር መኖር የምትፈልግ ከሆነ የእውነት ፍቅር ካለብህ የቱንም ያህል ብትናገር ምንም ብትል፣ ገፍተህ ምናምን መጠህ እግሯ ላይ ተደፍተህ ይቅርታ ጠይቃት፣ አብረህ ትሆናለህ። ፍቅር ከሌለብህ ወይ ደግሞ አይ እንደዚህ ብሎ ነበር እኮ ምናምን ከተባለ ዝም ብለህ ይቅርታ ጠይቋት ነበር እኮ ለመባል ከሆነ ሌላ ሴት ጋር መሮጥ አይቀርም። ነገም ቢሆን መሄድ ትችላለህ፣ ግን የምትጎዳው አንተ ነህ። ሩታ ይኸው በቃ የማርያም አራስ ናት። ማለት ያው በቃ ምንድነው የሚባለው? አራስ አራስ የወለደ ነው የሚባለው። ብቻ እርጉዝ ናት። በእመቤት የእጅ የተያዘች ልጅ ናትና ሚንከባከባ ሰው አታጠም በአድም ቢሆን አላት ስጋ ባይኖራትም ና የእነዚህ ሰዎች የስጋ ዝምድና የላቸውም። በአጭሩ ማለት ነው፣ እውነቱን ስነግራችሁ የላትም። የስጋ ዝምድና ተቆራርጣለች፣ በአራት ነጥብ ዘግታ መጣለች። ከፍቷቸዋል፣ ረግመዋታል። እህ ብላ እናቷ በውስጧ ዝና አርጋባታለች። እህቶቿ እናቴን አሳዘንሽ ብለው እሷ እነሱን ጥምድ አድርገው ይዘዋታል። ይቅርታ ተብሏል፣ ግን በጭራሽ እዛ አልሄደችም፣ ሰላም አልተፈጠረም። ስለዚህ ለዚህ ነው እኔ ሩታ ወደ ቤተሰቦቿ መሄድ የለባትም በጭራሽ እንደው እዚህ ሆና ችግር ቢበላት ይሻላል። ብትቸገር፣ ብታለቅስ፣ ብትተክስ፣ አንገቷን ብትደፋ ይሻላል። ባዶ ቤት ውስጥ ተቆልፎባት ብትል ይሻላል። ብዬ የተናገርኩት ለዚህ ነው። ችግር ከመድረሱ በፊት ነበር። ይሄ ችግር ቢመጣብኝስ ብላ ማስተካከል የነበረባት። ለማንኛውም ግን ያለፈው ነገር አልፏል። አሁንም አብርሽ እባክ ብለን ልንለምን እኔ እማጸንሃለሁ፣ እንደው በፈጣሪ እንደው በምትወዳት እናትህ በአባትህ፣ በቤተሰቦች እንደው ልለምን፣ ና ሩታን አስቀይማታል፣ አስክፈታታል እንዲህ እምትወድህን ልጅ እንዲህ ዋጋ የከፈለችልህን ሴት በዚች በተልካሻ ምክንያት ማጣት የለብም። በአንተ እንዝላልነት በአንተ አነጋገር አለመቻል ማጣት የለብም ነው ብዬ የምናገረው። ለማንኛውም ግን ልክ ልኩን ነግሮት እንዳትመጣ እዚህ ሰፈር ተብሎ አብርሽ ወደ መጣበት ተመልሷል። ከአቤል ጋር ማለት ነው። ውሻ በሰፈሩ ጀግና ነው ነው ምንድን ያለ አንበሳ ነው እና እኔም በሰፈር ያሳያለሁ አይነት ነገር ነው እያለ የተመለሰው እና ለማንኛውም ግን ሩታና አብርሽ ማለት የተፈጠረው ነገር ከባድ ግድግዳ ነው። አብርሽ አልሸነፍ ባይ ነው። ሩታም ብዙ ጊዜ አይታለች አይታለች ሊሻሻል አልቻለም። ለዛ ነው ቆርጣ ወሰና የቀረችው። ኤኒዌይስ ግን በቅርቡ እንግዲህ አዲስ ነገር እናያለን ብዬ አስባለሁ። አብርሽ ልብ ሰጥቶት ወደ ራሱ ከተመለሰ ጥሩ ነገሮች ተፈጥሮ ተመልሶ አንድ ላይ ሆኖ ለማየት ያብቃል። እኔም ትልቁ ምኞቴ ነው። ምክንያቱም አዲስ ሰው ቢመጣ አዲስ ባህሪ፣ አዲስ ማንነት ይዞ ነው የሚመጣ። ሌላ ምንም አዲስ ለውጥ የለው። ብዙ ችግር ያሳለፈች፣ ብዙ ዋጋ የከፈለች፣ ብዙ ነገሮችን የካበች፣ ተራራን የሰራች ልጅ ናት። በቃ ከአብርሽ ጋር ሆናና እችን ልጅ ማጣት የለብንም። እና ብታጣት የምትጎዳው አንተ ነ። ለጊዜው ሩታ ልታለቅስ ልተክስ ትችላለች። የሚወዳትን ስታገኝ ላጥብላት ትሄዳለች። አንተ ግን እድሜ ልክን ስታለቅስ ነው የምትኖረው። ለምን የምትወድን ሴት ስላጣ ማለት ነው። ይህንን ነገር ነው የምናገረው። ያስቀየምካት ነገር ሁሉ ነገር ቁጭ ብለ ስታስበው፣ ከሌላ ሴት ጋር ሩታን ስታስተያያት፣ ስታነጻጽራት ማለት ነው ባዶ ነው የምትሆንም እና በጸጸት ውስጥ ነው የምትኖረው፣ እድሜ ልክን። ስለዚህ አሁን ነው ነገራቶችን ማስተካከል መፍታት ያለብ ብዬ ሀሳቤን እሰጣለሁ። አብራችሁ ስለነበራችሁ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ። እስኪ እናንተና ሀሳብ አስተያየትን ደግሞ ኮሜንት ላይ አስቀምጡ። እኔ ሩታን እደግፋለሁ። ባለሽበት እስከነ ልጆችሽ እስከ ልጅሽ፣ ስንት ልጅ እንደወለድሽ እንዳረግሽ አላቅም ግን እግዚአብሔር ይጠብቅሽ ባለሽበት። በቃ ሰላምሽን ያብዛው ጤናሽን ያብዛው። በዚህ ጭቅጭቅ ውስጥ በዚህ ክርክር ውስጥ በዚህ አለመግባባት በዚህ ማልቀስ በዚህ ውጣ ውረድ ውስጥ ነሽ ልጅሽን ለማሳደግ ወይ ደግሞ ልጅሽን ለመውለድ መወሰንሽ ጥሩ ነገር ነው የእውነት አብርሽ እራሱ ልጇ ላይ የሆን ነገር ታደርጋለች ማለት አንዳንዴ ከፍቅረኛቸው ጋር ሴቶች ሲጣሉ ወይ ከባሎቻቸው ጋር ሲጣሉ ልጅን ለማስሮቅርታ ቃላት መጠቀም አልፈልግም እና ያንን እንደዛ ለማድረግ ነው የሚሮጡት ግን ደግሞ መሆን የለበት ማደግ አለበት ታሪክ መስራት አለበት ጀግና እናት እንዳለችው ማሳየት አለብሽ እኛም ከጎንሽ አለን ለማለት ነው አብራችሁ ስለነበራችሁ በድጋሚ አመሰግናለሁ ላይክ ሼር ሰብስክራይብ አድርጎ ኮሜንት ላይ ሀሳብ አስተታችሁን አስቀምጡ ወዳችኋለሁ